ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ለናል፣ አላህን ትገነዘቡና በርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ ኑ ባላህ ቃል ያላህን ተአምርና አግስ። ህክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምንከረማችሁ። በያላችሁበት የአላህ ህዝነት ረህመት፣ ጥበቃው አይለያችሁ። ያልኩኝ ይህ ዘወትር ማክሰኞ የምናቀርብላችሁ ከዶክተር መሐመድ ቢን አብዱራህማን መጣጥፍ ላይ የተወሰደ ምርጥ ትምህርት ነው። ህይወትህን ተደሰትባት ክፍል 21 የሙአውያ ጸጉር አንድ ሁለተኛ ደረጃ ትምህርት ቤት ውስጥ የሚያስተምር መምህር ነበር። አንድ ቀን በማስተማር ላይ ያለ ተማሪዎቹ በትምህርታቸው ቸልተኛ እንደሆኑና ወደኋላ እንደቀሩ ተረዳ። ስለዚህ ትምህርት ሊሰጣቸው ወሰነ። ከጥቂት ቀናት በኋላ ክፍል ውስጥ እንደገባ ወዲያውኑ ተማሪዎች እስክርቢቶችና እስክርቢቶና ወረቀት አውጡ አላቸው። ለምን ሲሉ ተማሪዎች ጠየቁ። ድንገተኛ ፈተና አላችሁ አላቸው። ተማሪዎቹ ተንጫጩ። አንድ በረብሻው የሚታወቅ ግዙፍ ተማሪ መምህር፣ አሁን ፈተና መፈተን አንፈልግም። አንተን እንኳ መስራት አንችልም። ሳናጠና እንዴት ልንሆን ነው በማለት ጮኸ። ተማሪው በጩኸት ሲናገር መምህሩ ተቆጣ። እናንተ በፈለጋችሁት አይደለም ሁሉም ነገር የሚሆነው፣ ይገባችኋል። ፈተናውን መፈተን አለባችሁ። ካልፈለጋችሁ ክፍሉን ለቃችሁ ውጡ አለ። ተማሪውም አንተ ራስህ ውጣ አለው። አስተማሪው አንተ ስድነህ ባለጌ እያለ ይሰድበው ጀመር። ተማሪው ከመቀመጫው ተነሳና እዚህ ላይ መጥቀስ የማልፈልገውን ተግባር ፈጸመ። ነገሩ ወደ ትምህርት ቤቱ አስተዳደር ደረሰ። ተማሪው ውጤት ተቀነሰበት፣ በድጋሚ ምንም አይነት መጥፎ ባህሪ ላይ ሳይ ፈረመ። በዚያ ትምህርት ቤት ውስጥ ያለ ሰው ሁሉ አስተማሪው ስለደረሰበት ነገር ማውራት ጀመረ። እሱን ባዩ ቁጥር ይንሾካሾካሉ። በዚህ የተማረረው አስተማሪ ትምህርት ቤቱን በመልቀቅ ሌላ ትምህርት ቤት ገባ። ሌላኛው አስተማሪ አንድ ቀን ክፍል ውስጥ ገባና ባካችሁ እስክርቢቶና ወረቀት አውጡ፣ ድንገተኛ ፈተና አላችሁ አለ። አንድ ተማሪ ተነሳና መምህራንተ በፈለከው ጊዜ ፈተና ልትፈትነን አትችልም አለው። መምህሩ አስተዋይ ነበር። ግትር ሰው ግትር ምላሽ መስጠት እንደማያስፈልግ ያውቃል። ተማሪውን በፈገግታ እየተመለከተ ኻሊድ፣ ፈተናውን መፈተን አትፈልግም? ሲል ጠየቀው። አልፈልግም አለ በተረጋጋ ድምፅ። ፈተና አልፈተንም ያለ ተማሪ በትምህርት ቤቱ የዲሲፕሊን ኮሚቴ ይቀጣል፣ አለውና ጥያቄዎቹን መዘርዘር ጀመረ። ጥያቄ ቁጥር አንድ ያ ተማሪ መነጫነጩን ቀጥሏል። ነገር ያለው መምህር፣ እኔ ይህንን ፈተና መፈተን አልፈልግም አለ። መምህሩ አሁንም በፈገግታ እየተመለከተው ፈተናውን እንድትፈተን አላስገድድህም፣ አንተ ሕፃን ልጅ አይደለህም ኃላፊነቱን ወስደ መተው ትችላለህ አለው ተማሪው አስተማሪውን ማበሳጨት እንደሌለበት ተረዳና ጸጥ አለ ወረቀትና እስክርቢቶ አውጥቶ ጥያቄዎቹን መጻፍ ጀመረ ባሳየው መጥፎ ባህሪም በትምህርት ቤቱ አስተዳደር የዲሲፕሊን ቅጣት ተቀጣ ይህን ታሪክ ላስታውስ ሳስታወስ ሰዎች የተለያዩ ሁኔታዎችን ለማስተናገድ ያላቸው ችሎታ የተለየ የተለያየ መሆኑን ተረድቻለሁ። አንዳንዶቹ ችግርን በቀላሉ ሲፈቱ፣ ሌሎቹ የባሰ ያወሳስቡታል። ግትር የሆነን ሰው ግትር በሆነ መልኩ መቅረብ ውጤት እሳት መጥፎ ነው። እሳትን በእሳት ማጥፋት እሳትን መጨመር ነው። ቅዝቃዜንም በቀዝቃዛ ነገር ማስቆም አይቻልም። ስለዚህ አንድ ሰው ከሌላ ሰው ጋር ያለው ግንኙነት ልክ እንደ ሙአውያ የፀጉር ዘለላ መሆን አለበት። ሙአውያ በአስተዳዳሪነት 20 ዓመት፣ በኻሊፋነት 20 ዓመት እንዴት ልትቆይ ቻልክ ተብሎ ሲጠየቅ፣ በእኔና በህዝቦቼ መካከል አንድ የፀጉር ዘለላ አስቀምጫለሁ። ከአንዱ ጫፍ እኔ ሲይዝ፣ ሌላኛውን ጫፍ እነሱ ይይዛሉ። እነሱ ሳብ ሲያደርጉት። ጸጉሩን እንዳይበጠስ እኔ ለቀቅ አደርገዋለሁ እነሱ ለቀቅ ሲያደርጉት ደግሞ እኔ ሳብ አድርገዋለሁ ሲል መልሷል ማውያ አላህ ይርሃሙና ምን አይነት ብልህ ሰው ነበር ሁለት ባልና ሚስቶች ግትር ከሆኑ በደስታ አብረው ሊኖሩ አይችሉም ሁለት ግትር ሰዎች ለረዥም ጊዜ ጓደኛሞች ሆነው መቀጠል አይችሉም አስታውሳለሁ አንዴ እስር ቤት ውስጥ ዳዋ አደርግ ነበር። ዳዋው የነፍስ ግድያ ወንጀል ለፈጸሙ እስረኞች ነበር። ሲጨርስ አንድ እስረኛ ሊያመሰግነኝ ወደኔ መጣ። እስር ቤት ውስጥ የባህል ክፍል ኃላፊ ነው። ብዙዎቹን እስረኞች የግድያ ወንጀል ለመፈጸም ያነሳሳቸው ምን እንደሆነ ጠየኩት። ንዴት፣ ወላይ ሼህ፣ ብዙዎቹ ግድያ የፈጸሙት ከሰዎች ጋር በትንሽ ነገር ተጣልተው ነው ሲል መለሰልኝ። ከዚያም የታላቁን ነቢይ ቃላት አስታወስኩ። ጠንካራ ሰው ማለት ጠላቱን መሬት ላይ የሚዘር ሳይሆን በቁጣ ወቅት ራሱን የሚቆጣጥር ነው። ቡኻሪና ሙስሊም ዘግቦታል። አው ጀግና ማለት ጠንካራ ሰውነት ያለውና ታግሎ የሚያሸንፍ አይደለም። ይህ የጀግንነት መለኪያ ከሆነ ከሰዎች ይልቅ እንስሳት ይህ ብቃት አላቸው። ይልቁንም ጀግና ማለት የተለያዩ ሁኔታዎችን እንዳመጣጣቸው የሚያስተናግድ ብልህ ሰው ነው። ጀግና ማለት ሚስቱን፣ ልጆቹን፣ አለቃውንና የስራ ባልደረቦችን በጥበብ የሚያዘ ሰው ነው። አንድ ዳኛ እየራበው ፍርድ መስጠት የለበትም ይላል ሐዲሱ አቡ ዳውድ ዘግቦታል። ነብዩ ሰለላሁ ዐለይሂ ወሰለም ራሳችንን በታጋሽነት እንድናሰለጥን አዘውናል። ትዕግስት ከሆደ ሰፊነት ጋር ይመጣል። ዳሩን ቁጥኒ። አንድ ሰው ለመጀመሪያ ጊዜ ቁጣውን ሲቆጣጠር ስሜቱን መቶ ፐርሰንት ሊሆን ይችላል። በሁለተኛው ጊዜ ወደ ዘጠና በመቶ ይወርዳል። በሶስተኛ ጊዜ ወደ ሰማንያ በመቶ ይወርዳል ወደ ሰፊነት ሁለተኛ ተፈጥሮ እስኪሆን ድረስ። ከድጃ ከተማ በደቡብ በኩል 300 ኪሎ ሜትር ርቀት ላይ በምትገኘው አምላጅ ከተማ ዳዋ እያደረኩ ያለው ከቁጣ ጋር የተገናኘ አንድ ታሪክ ሰማሁ። ከታካሚዎች መካከል በቀላሉ የሚቆጣ አንድ ወጣት ነበር። ይህ ወጣት በአንድ ወቅት በኖርማል ፍጥነት መኪና እያሽከረከረ ነበር። ከኋላው የቸኮለ የሚመስልና አልፎ መሄድ የሚፈልግ ባለመኪና መጣ። ይህን የተመለከተ ወጣቱ ፍጥነቱን በጣም በመቀነስ መንገዱን ዘጋበት። ሰውየው ትዕግስቱ ተሟጠጠ። ከወጣቱ መኪና ጋር እጅግ በጣም ተጠግቶ በአደገኛ ሁኔታ አለፈ። ወጣቱ ለምን አለፈኝ? በሚል እሳት ሆነ። ከዚህ ያነሰ ነገር የሚያናድደው ሰው ነው። የቀደመውን መኪና መልሶ ለመቅደም ይሮጥ ጀመር። አልቻለም። አቁም በማለት ክለክስ ማድረግ ጀመረ። አቆመለት! ጥምጣሙን ወንበር ላይ አስቀምጠና መፍቻ ይዞ ወረደ። ወደ መኪናው ሲሄድ እሳት መልበሱን በግልጽ ይታይ ነበር። በድንገት ከዚያኛው መኪና ላይ ሶስት ጡንቻማ ጎረምሶች ዱፕ ዱፕ ብለው በመውረድ ወደሱ መጡ። መፍቻ ስለያዘ ድብድብ መፈለጉን ተረድተዋል። ሲመጡበት ፈራ። እጁ ላይ ያለውን መፍቻ ወደ ላይ ከፍ አደረገና፣ ይቅርታ፣ ይህ መፍቻ ከእናንተ መኪና ውስጥ እንደወደቀ ለነገራቸው ብዬ ነው አላቸው። ተቀበሉትና መኪናቸው ውስጥ ገቡ። ቻው በማለት እጁን የወለበለብላቸው ጀመር። ስሌት፣ ንዴት ሲደመር ንዴት እኩል ይሆናል እሳት። ህይወትን ተደሰትባት ክፍል ሃያ አንድ ይመስል ነበር። በክፍል ሃያ ሁለት ኢንሻአላህ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን ባይነናስ፣ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘርፍ ፍጥረታት በሙሉ ታክሙ የሚድኑበት ነው።